ሕማማት ደራሲ ዲያቆን ሔኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ። ተንገዳታ የሁላችን ጌታ አዳም በልቶ ባመጣው በሽታ ክፍል 16 በእጅ መካከል ያለው ቁስል ምንድን ነው? በዕለተ ፍጥረት እግዚአብሔር በሰማያት ያሉትን ፍጥረታት በዝምታ ብቻ ከፈጠረ በኋላ አንዳች ባልነበረባት ምድር የፈጠራቸውን ፍጥረታት የሚዘረዝረው ኦሪት ዘፍጥረት እግዚአብሔርም አለ ይሁን፣ እግዚአብሔርም አለ ይከፈል፣ እግዚአብሔርም አለ ታስገኝ በማለት እግዚአብሔር በቃሉ ይሁን እያለ የፈጠራቸውን የፍጥረታት ወገኖች ይዘረዝራል። እግዚአብሔር በዝምታውና በቃሉ ፍጥረታትን ሁሉ ፈጥሮ ከፈጠመ በኋላ በመጨረሻ ሁሉን ያሰናዳለትንና ከሁሉ ለይቶ ሊያከብረው የመረጠውን የሰውን ልጅ በአርአያውና በአምሳሉ ሊፈጥር ወደደ። ይህንን ክቡር ፍጥረት ግን እንደ ሰማያውያን ፍጥረታቱ በዝምታ ምድርን እንደ ሞሉትን ፍጥረታቱ ደግሞ በቃሉ ሊፈጥረው አልፈለገም። ስለዚህ በአምላካዊ እጆቹ ከምድር አፈርን አንስቶ በእጆቹ አበጀው። ሔዋንንም ከአዳም ነስቶ በእጆቹ ሠራት። ቅዳሴያችን የሰውን ልጅ ስለ ማክበር ዕቃ ይዞ ታየ እንደሚለው ልዑል እግዚአብሔር የሰውን ልጅ ከፍጥረታቱ ሁሉ አክብሮ በእጆቹ ፈጠረው። እግዚአብሔር ከፍጥረታቱ ሁሉ እንደ ሰው ያከበረው የለም። ይሁንና ከፍጥረታትም ሁሉ እንደ ሰው ደግሞ እግዚአብሔርን ያቃለለው የለም። ያከበረውን አምላክም በኃጢአት አቃለለው። በዕለት ዓርብ የሆነው ደግሞ የባሰ ነው። ከፍጥረታት ሁሉ አክብሮ አፈር ከምድር አንስቶ የፈጠረበትን የእግዚአብሔርን እጅ የሰው ልጅ በሚስማር ቸነከሩ። አዳምን የፈጠሩ እጆች በመስቀል ችንካር ተቸነከሩ። የጠፋውን አዳም ፍለጋ አዳም ሆይ ወዴት ነህ እያሉ በገነት የተመላለሱት አምላካዊ እግሮች በመስቀል ችንካሮች ተቸነከሩ። ሰውን ወዳጁ አምላክ በወዳጆቹ በሰው ልጆች መካከል ሰው ሆኖ ቢገለጥ እጆቹ በችንካር ቆሰሉ። ነቢዩ ዘካርያስ ሰውም በእጅ መካከል ያለው ቁስል ምንድን ነው ይለዋል፣ እርሱም በወዳጆቼ ቤት የቆሰልሁት ቁስል ነው ይለዋል። የተባለው ትንቢትም ተፈጸመ። በትንቢተ ዘካርያስ ምዕራፍ 13 ቁጥር 6 ላይ የተነገረው የሰው ልጅ እፀ በለስን ሊቀጥፍ እጁን በመስደዱ ምክንያት እግዚአብሔር ሰው ሆኖ እጆቹን ዘረጋለት ይለናል ቅዱስ ኤፍሬም ሱርያዊ በድርሳኑ ላይ። ይህም ልበ አምላክ ቅዱስ ዳዊት በመዝሙሩ አስቀድሞ እጆችንና እግሮችን ቸነከሩል ብሎ በትንቢት መነጸር የተናገረው ቃል ስለ ኢየሱስ ክርስቶስ መሆኑን የሚያሳይ ነው። መዝሙር 21 ቁጥር 16 ላይ የተነገረው ሰማይቱ ዮስጢኖስ በኢየሱስ ክርስቶስ ከማያምን አንድ አይሁዳዊ ጋር ባደረገው ቃለ ምልልስ ላይ እጆቼንና እግሮቼን ቸነከሩኝ የሚለውን የዳዊት ትንቢት ስለ ክርስቶስ የተነገረ አይደለም ትላላችሁ? ከክርስቶስ በቀር እጆቹንና እግሮቹን የተቸነከረ ማን ነው? ንጉሥ ዳዊት ነውን? ይህንን እንዴት አታስተውለውም? እንዳለው ልብ ማለት ያስፈልጋል። ጌታችን ከተገረፈው ግርፋትና ከተንገላታበት የቀራንዮ መንገድ በኋላ ከመስቀሉ እንጨት ጋር በረጃጅም ምስማሮች መቸንከሩ እጅግ የማይነገር ስቃይ የሚያስከትል ነበር። ሮማውያኑ ይህንን ስቃይ ጠንቅቀው ስለሚያውቁም የሚሰቀለውን ሰው ከመቸንከራቸው በፊት የወይን ጠጅ እንዲጠጣ ያደርጉት ነበር። ይህንን የሚያደርጉት የመጀመሪያው ምክንያት ሊቃውንት ባጭሩ ለቀኖት ወይም ለችንካር እንዲያዝላቸው ወይም እንዲዝልላቸው ብለው እንደሚገልጹት ጠጁ ከከርቤና ሐሞት ጋር ተቀላቅሎ ሲጠጣ የማፍዘዝ የማደንዘዝ ኃይል ስላለው የሚቸነከረው ሰው እየተወራጨና እየጮኸ እንዳያስቸግራቸውና እጆቹና እግሮቹ በድካም የዛሉ እንደሆነ እንዲቸነከሩ ለማድረግ ቀላል እንደሆነ ይነገራል። ያፈዛልና ይጠጣ ዘንድ ወይን ሰጡት። ወውሃ በዎ ይስተይ ወይነ ዘከመያስ ኦዘዝ እንዲል ድርሳን ዘሐይቅ እስጢፋኖስ ወንጌል ትርጓሜ ላይ ሮማውያን በልማዳቸው ወይን ጠጁን ለሚሰቀል ሰው የሚያጠጡበት ሁለተኛው ምክንያት ለችንካሩ ከማፍዘዝ ባሻገር የጠጣው ሰው ላይ የማስከር ኃይል ስላለው ከዛም በኋላ ሕሊናውን ስለሚለውጥ የሚደርስበትን የመስቀል ሥቃይ ሁሉ ስለማያውቀው ወይም ሳይታወቀው እንዲያሳልፍና ሕማሙ እንዳይሰማው ስለማድረግ እንደሆነ ይናገራሉ ሊቃውንቶቻችን። ዝኩሰ ልማዶሙ ውዕቱ ለሰባሮሜ እስመ ሰው ባይሰቅልዎ ለቤሲ ያስተይዎ ወይነ ሃለዋሞ ከመ ውእቱ ይወልጥልናሁ እንዲል ዘመርጦ ለማርያም ግዕዝ ትርጓሜ እንደሚገልጽልን። ስለዚህ በሥቃዩ ምክንያት ለጥፋት ለቀረበውና ነፍሱን ለመረረው ሰው የወይን ጠጅ መስጠታቸው በመከራው ምክንያት የደረሰበትንና ውስቁሉናውን ከእንግዲህ ወዲህ አያስብ ብለው እንደሆነ በመጽሐፈ ምሳሌ ምዕራፍ 31 ቁጥር 6 እስከ 7 ተጽፎ እናገኘዋለን። ይህ ድርጊትም ምናልባትም አረማውያኑ ሮማውያን በመስቀል ሞት ለሚገድሏቸው የሚያደርጉት ብቸኛው ሰብአዊነትን የተሞላ በቅዱስ ሉቃስ አገላለጽም የሚያስገርም ቸርነት ነው ተብሎ በሐዋርያት ሥራ ምዕራፍ 28 ቁጥር 2 ላይ የተጠቀሰው ግሩም ቸርነት ነው። በዚህ ልማዳቸውም ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ሐሞትና ከርቤ የተቀላቀለበትን የወይን ጠጅ አቀረቡለት። በሲና ምድረ በዳ መራራውን ውኃ ላጣፈጠው አምላክ፣ በቃና ዘገሊላ ውኃውን ወደ ወይን መልክ ለቀየረው አምላክ ሐሞት መራራ የሆነ ከርቤን እንዲጠጣ አቀረቡለት። ጌታችንም አስቀድሞ በነቢዩ ዳዊት ለመብሌ ሐሞትን ሰጡኝ ተብሎ የተነገረው ትንቢት ስለ እርሱ እንደሆነ ይታወቅ ዘንድ ከሐሞቱ ቀመሰ። የሰው ልጅን ነፍስ በፍቅር ወዳጅ ብሆይ ብሎ በፍቅር የጠራው መድኃኔ የዓለም ክርስቶስ ቀኑ እስኪነፍስ ጥላው እስኪያልፍ ድረስ ወደ ከርቤ ተራራ ወደ ቀራኔዎም ወጥቶ ከመራራው ከርቤ ቀመሰ፣ ይለናል መዝሙረኛው ቅዱስ ዳዊት በመዝሙር 69 ቁጥር 21 ላይ እንዲሁም ቅዱስ ሰለሞን በመሐሌ የመሐሌ ዘሰለሞን ምዕራፍ አራት ቁጥር ስድስት ላይ ጌታችን በቤተልሔም በተወለደበት ዕለት በኮከብ ተመርተው የምሥራቅ ነገሥታት ወደ እርሱ መጥተው ነበር። እነዚህ ነገሥታት ሳጥናቸውን ከመክፈታቸው በፊት ልባቸውን ከፍተው ከሰገዱለት በኋላ ያመጡለትን እጅ መንሻ በፊቱ አቀረቡለት። ሁለቱ ነገሥታት በሕፃኑ ፊት ሳጥናቸውን ከፍተው ወርቅና ዕጣንን በማቅረብ ንጉሥነቱንና ክህነቱን የሚያመለክት ስጦታን ሲያቀርቡ አንደኛው ንጉሥ ግን ለሕፃን የማይሰጥ የሚመስልን የከርቤ ስጦታ በጌታችን ፊት እንዳቀረበ በሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ተጽፎ እናገኘዋለን። ይህ ስጦታ ግን እንደ ሌሎች ሕፃናት ሊኖር ብቻ ሳይሆን ስለ ሰው ልጅ ሊሞት የተወለደው ጌታ ስለሚቀበለው መራራ የሆነ ሥቃይ የሚያመለክት ስጦታ እንደሆነ በቅዱሳን አባቶቻችን ትርጓሜ እናገኘዋለን። በውዳሴ ማርያም ጸሎታችን ስለ እኛ በፈቃዱ ለተቀበለው መዳናችን ለሆነ ሞቱም ከርቤን አመጡለት ወከርቤ ዘይቶ ሀብ ለሞቱ ማህያዊ በእንተ ዚአነ ተወክፈ በፈቃዱ ብለን የምንጸልየው ለዚህ ነው። ዓመቱን ሙሉ እንደ መላእክት ለእግዚአብሔር የዕጣን መሥዋዕትን የምታቀርበው ኦርቶዶክሳዊት ቤተ ክርስቲያናችን ጌታችን መድኃኒታችን ኢየሱስ ክርስቶስን በማሰብ መራራ ሞቱን በማዘከር በቀመሰበት በሕማማት ሳምንት በዓርብ ስቅለትና በቀዳም ሱር ዕጣን ማጠኗን ትታ እጅግ የሚከረክረውን ከርቤ ብቻ የምታጥነው ይህንን ሁኔታ ለማስታወስ ነው። ይህንንም የሞቱ ምሳሌ የሆነ ከርቤን ጌታችን ቀመሰው እንጂ አልጠጣውም። ሞትንም ለሦስት ቀናት ያህል ቀምሶት ወዲያው ከሞት ተነስቷል። ወታደሮቹም ለጌታችን ከርቤ የተቀላቀለበትን ወይን ጠጅ ሲያቀርቡለት ትንቢቱ ይፈጸም ዘንድ ብቻ ቀምሶ መተው። ሮማውያን የወይን ጠጁን ከሚያጠጡበት ዓላማ አንጻር ስናየው በእርግጥም ምክንያታዊ ነው። ጌታችን የወይን ጠጁን በምላሱ ከመቅመስ አልፎ ጠጥቶት ቢሆን ኑሮ ስለሚደነዝዝና ሕሊናው ስለሚስት ከዛ በኋላ የሚደርስበትን ነገር ሁሉ አይሰማውም ማለት ነው። ይህ ሆነ ማለት ደግሞ ጌታችን ቀራንዮ ከደረሰ በኋላ በመስቀል ላይ የሚቀበላቸውን ሥቃዮች ሁሉ በሚያደነዝዝ ነገር ምክንያት ሳይታወቀው ተቀበለ ማለት ይሆናል። በዚህ ምክንያት ጌታችን ለእኛ ሲል ተሰቃየ ብለን የምናስበውን የመስቀሉን ሕማም ሁሉ ትርጉም የሚያሳጣና ሰውነቱን ለቀዶ ሕክምና የሚቀደድ ሰው በማደንዘዣ ምክንያት ሳይታወቀው እንደሚቆስልና እንደሚደማ ያለ ቁስል ዓይነት በሆነ ነበር። ይህ ግን አልሆነም። መድኃኒዓለም ክርስቶስ ግን ምንም እንኳን ለሰዓታት በዘለቀ ድብደባና ግርፋት እጅግ ቢዳከምም ስለ ሰው ልጅ ፍቅር የሚቀበለውን የመስቀል ላይ ሕማም በምንም ዓይነት ማደንዘዣ ሊቀንሰው አልወደደም። የወደዳቸውን እስከ መጨረሻው ወደዳቸው የተባለለት ጌታ በመስቀል ላይም እስከ መጨረሻው መከራን በመቀበል ለሞት ይኸውም ለመስቀል ሞት እንኳን የታዘዘ እንደሆነ ሐዋርያው ቅዱስ ጳውሎስ በፊልጵስዎች መልእክቱ ምዕራፍ ሁለት ቁጥር ስምንት ላይ ይናገራል። ስለዚህ በፈቃዱ ለሮማውያን እጅ ለመቸንከር ወደደ። ቅዱስ ኤፍሬም ሶርያዊ እንዲህ ሲል ይተነትንልናል። ጌታችን በሕያው ሞቱ ለአዳም ሕይወትን ይሰጥ ዘንድ ኃይሉን ወይም ለወታደሮቹ አስገዛላቸው። ስለዚህም ያዙት። እፀ በለስን ለቀጠፉ እጆች ካሳ ይሆን ዘንድ እጆቹን በሚስማር ለመቸንከር አሳልፎ ሰጠ። ገና በፍርድ ሸንጎ ውስጥም ሳለ እኛ ስለ በላ ነው እፅ በለስ ፈንታ ፊቱን ተመትቶ ነበር። አዳም እግሮቹን ወደ ዛፉ በነፃነት ስለመሄዳቸው ፈንታም እግሮቹን ተቸነከረ። እኛ አንድን ለብስ ጌታችን ተራቆጠ። ሐሞትንና ከርቤን በመጠጣቱም የሰው ልጆች የተነደፍንበትን በውስጣችንም የገባውን የእባብ መርዝ አጣፋልን ተብሎ በሊቃውንቱ ይነገራል። በኦርቶዶክሳዊት ቤተ ክርስቲያናችን ትምህርት መሠረት ጌታችን የተቸነከረባቸው ችንካሮች አምስት ናቸው። የችንካሩ ቁስሎች ብዛት ላይም ምንም የሐሳብ ልዩነት ባይኖርም ችንካሮቹ የትኞቹ ናቸው በሚለው ላይ ግን በቤተ ክርስቲያናችን ሊቃውንት ዘንድ የአቆጣጠር ልዩነቶች እንዳሉ ልብ ይሏል። የማያከራክረው የመጀመሪያው እውነታ ከአምስቱ ችንካሮች ሶስቱ ብቻ ሚስማሮች መሆናቸው ነው። ቅዱስ ያሬድም የሚስማር ችንካሮቹን ቁጥር ለማመልከት በጸሎተ ሐሙስ ጸሎቱ ላይ ሐዋርያት ይሁ ከበበ እግረ አርዳ ይሁ ሀጠበ፣ ኮኖሙ አበ ወእመ ወመሃሮሙ ጥበበ ሐዋርያቱን ሾመ፣ የአገልጋዮቹ እግር አጠበ፣ እናትም አባትም ሆናቸው፣ ጥበብን አስተማራቸው ብሎ ክብሪ ኢት የተቀኘ ሲሆን በሦስት ቤት አድርጎ የተቀኘበትም ምክንያት ለሶስቱ ቅንዋት ምሳሌ ሆን ዘንድ እንደሆነ ሊቃውንት ይናገራሉ። ዝክረ ቅዱስ ያሬድ ገጽ ምዕራፍ 1 ክፍል 45 የጌታችን ችንካር ሚስማሮች ሦስት ናቸው የሚለው ሐሳብ የእግሮቹን ተደራርቦ መቸንከር የሚያመለክት ሲሆን ትራይካላቫኒዝም በመባል ይታወቃል። ስቁረቱ ወይም የተበሳውን ከቆጠርን ግን አራት ናቸው ተብሎ ሊቆጠር ይችላል ተብሎ ተጠቅሷል። ቅዱስ መስቀሉን አስቆፍራ ያገኘችው የንጉሥ ቆስጠንጤኖስ እናት ንግሥት ሌኒም በወቅቱ እነዚህን ሦስት ሚስማሮች አብራ አግኝታቸዋለች። ከሦስቱ ችንካሮች አንዱን በመንገዱ ሲሄድ ማይበል ተነስቶባቸው እያለ ወደ ባሕሩ ሲጨምሩት ማይበሉ እንደ ገሰጸላቸው፣ ሁለቱን ደግሞ በዛን ዘመን ንጉሥ የነበረው ልጇ በፈረሶቹ ልጓም ላይ እንዳደረጋቸው ዓለም አቀፉም ወደ እኛም የደረሰው ታሪክ ያስረዳናል።

ከሦስቱ ምስማሮች ሌላ የተቈጠሩት ችንካሮች የትኞቹ ናቸው በሚለው ላይ የተለያዩ ሐሳቦች እንዳሉ ልብ እንላለን። ይህን ዝርዝር ጉዳይ መተንተን ለምን ያስፈልጋል የሚል አንባቢ እንግዲህ ቀጣዩን ክፍል መዝለል ይችላል ማለት ነው። የኮፕቲክ ኦርቶዶክስ ቤተ ክርስቲያንም ሦስቱ ምስማሮችን ቆጥራ፣ አራተኛ ጎኑን በጦር መወጋቱን፣ አምስተኛ ደግሞ የሾህ አክሊሉን ቆጥራ ታስተምራለች። ይሁንና የሾህ አክሊሉን ብቻውን ብዙ ስለሆነ እንዴት አንድ እንደ አንድ ተቆጠረው ሊል ይችላል። ጥያቄ በጦር ጎኑን የተወጋው ከሞተ በኋላ ስለሆነ እንዴት ከሕማማቱ ውስጥ ይቆጠራል የሚል ጥያቄም ሊያስነሳ ይችላል። የኢትዮጵያ ቤተ ክርስቲያን አምስት ችንካሮች በሚለው ላይ ያላት አቋም እንዳለ ሆኖ በችንካራው አቆጣጠር ላይ ይሄ ብቻ ነው የሚል ድምዳሜ ሳታስቀምጥ በወል ላይ ይበሉ እንዲህም የሚሉ አሉ በሚለው የአማራጭ ትርጓሜ አካሄድ ትሄዳለች። ቅዱስ አባ ጊዮርጊስም ደግሞ በጌታችን ሰውነት ላይ ያረፉትን ሦስት ሚስማሮች ብቻ እንደ ችንካሪ ቆጥርና አራተኛው የመስቀሉን ቋሚና አግዳሚ እንጨቶች ያያያዙበትን ሚስማር አራት ኢየሱስ ናዝራዊ ንጉሠ አይሁድ የሚለውን ጽሑፍ የሰቀሉበትን ሚስማር አምስት ብሎ በመስቀሉ ላይ ያሉ የሚስማር ቅርጽ ያላቸውን ብቻ እንደሚቆጥር በመጽሐፈ ምስጢር ምዕራፍ 14 ቁጥር 27-28 ይናገራል። መጽሐፈ ቅዳሴ ትርጓሜ ደግሞ ሁሉንም ሐሳቦች በማስተናገድ ችንካሮቹን ሁለት በእጆቹ እግሮቹን በአንድ በደረቱ አንድ ብሎ ቆጥሮ አራት ይልና፣ አጥንቱ አይሰበርም በሚለው ጥቅስ ይህንን ሐሳብ ሞግቶ እጅና እግሮቹን የተቸነከረውን ለየ ብቻው ቢሉ የተመቸ በአንድ ሚስማር ነው ቢሉ ደግሞ ስቁረቱን ወይም የተበሳውን ይቆጥራል ብሎ በአራቱ ይደመድማል መጽሐፈ ቅዳሴ ትርጓሜ ገጽ 124 ላይ በሌላኛው የእኛ ሊቃውንት ችንካር አቆጣጠር ደግሞ ድርሳነ ማህያዊ ወፈጥሁ ሀብለ ምሐውቄሁ ዘተ ስዕረ ቦቱ ምስለ መስቀል እንዲል ከሦስቱ ሚስማሮች ሌላ ጌታችንን ከመስቀሉ ጋር ለማጣበቅ የተደረገ እንደ ደጋን ዓይነት የብረት ዝናር አራት ብሎ ሲቆጠር በወታደሩ እጅ በጦር መወጋቱን ደግሞ አምስተኛ አድርጎ ይቆጥረዋል። እነዚህ ሁሉ ድካምና ምርምሮች ሕይወታቸውን ነገረ መስቀሉን በመመርመር የሚያሳልፉ አባቶቻችን የመስቀሉን ነገር በምን ያህል መስጠት እንደሚያመለክቱት የሚያሳይ ነው። ቆጠራውም የጌታችን ሕማሙንና የተቀበለውን ሥቃይ በመንፈስ ለመረዳትና ሁለታውንም አንዳች ሳያስቀሩ ለመቁጠር የሚደረግ የፍቅር ብዛት የሚወልደው ምርመራ እንጂ ሃይማኖታዊ ይዘቱ ላይ ልዩነት የለውም። ነገሩ ወደዛ ታላቅ መንፈሳዊ ደረጃ የሚደርሱ ሰዎችን መረዳት የሚጠይቅ መሆኑ መታወስ ይኖርበታል። የጌታችን መቁሰሉ እስካላከራከረና ሁሉንም እስካስማማ ድረስ የቆሰለባቸውን ቦታዎች መቁጠርም ብዙም አያስቸግርምና ሐሳቦቹን እንዳለ ማስቀመጥ ይቻላል። ሌላው ጉዳይ በቤተ ክርስቲያናችን ጌታችንን የተቸነከረባቸው አምስቱ ቅንዋት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በመባል መጠራታቸው ነው። ይህ ስያሜ ሮማውያን ወታደሮች ጌታችንን ከመቸንከራቸው በፊት ለሚስማሮቹ ስም እያወጡ ቸንክረውታል ማለት እንዳልሆነና ከዘመናት በኋላ እነዚህን ቅንዋት ለመጥራት የወጣ ስያሜ መሆኑ ግልጽ ነው። ለእነዚህ ስያሜዎች በእኛ ቤተ ክርስቲያን በምንጭነት የሚጠቀሰው ከግብፅ ቤተ ክርስቲያን ከአረብኛ የተተረጎመውና እመቤታችን ባርቶስ በሚባል ሀገር የጸለየችውን ጸሎት የያዘው መጽሐፈ ባርቶስ የተሰኘ ጥንታዊ የጸሎት ክፍል አምሄለከ በሐምስቱ ቅንዋት እለ ቀነወሙ ውስተ ሥጋ በዲበእሰ መስቀል ቅዱስ ወዝንቱ አስማቲሁ ከመዝ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ተብሎ በጸሎተ ባርቶስ ዘሰኑይ እንደሚናገረው ይሁንና በግብፅ ቤተ ክርስቲያንም ሆነ በእኛ ቤተ ክርስቲያን ጌታችን የቆሰለባቸውን ችንካሮች ለመጥራት ከመጠቀማችን ውጪ ስለ አምስቱ ቃላት ትርጉም የሚሰጥ ማብራሪያ የለም። ከእኛ ቅዱሳን ሊቃውንት አባ ጊዮርጊስ ዘጋስጫ ብቻ እነዚህን ስሞች እንደ ቁጥር ተጠቅሞባቸው፣ ሳዶር ብሂል አህዱ ወአላዶር ብሂል ካለ፣ ሳዶር ማለት አንድ፣ አላዶር ማለት ሁለት እያለ ሲተረጉማቸው እናያለን። በአጠቃላይ የቤተ ክርስቲያናችን ሥነ ጽሑፍ ትኩረት የጌታችን የችንካሮቹ ቁስሎች ላይ ነው። እነዚህ ስሞች ግን በታሪክ አጥኚዎችና በሥነ ልሳን ተማራማሪዎች ዘንድ አሁንም ድረስ መቋጫ ሊገኝለት ያልቻለ የሰፊ ክርክር መነሻዎች ናቸው። ከቋንቋ ቋንቋ ሲተረቆም ለውጥ ተደርጎበት ብናገኘውም የላቲኑ ቃላት በተለምዶ የሳቶር ማዕዘን ወይም ዘሳቶር ስኩዌር የሚጠራ ሲሆን ቃላቱም ሳቶር፣ አሬፖ፣ ቴንቶ፣ ኦፔሮ፣ ጥሮቶስ የሚባሉ እንደሆኑ በድርሳኖቻቸው ላይ እናገኛቸዋለን። እነዚህ አምስት ቃላት በኋላ ወደፊት፣ ከላይ ወደ ታች፣ ሁሉንም ጫፍ ላይ ያሉ ፊደላት መነሻ እያደረግን ብናነባቸው ተመሳሳይ አምስት ቃላትን የሚሰጡ አስደናቂ ቃላት ናቸው ይለናል። የእነዚህን ቃላት ትርጉምና ምንጭ በሚመለከት እጅግ ብዙ የምርምር ወረቀቶች የተሠሩ ሲሆን ሁሉንም የሚያስማማ ድምዳሜ ላይ ግን አልተደርስም። ከክርስትናው ዓለም ታሪክ ጋር የተያያዙ ብዙ ታሪካዊ ማብራሪያዎች ያሉት ሲሆን ከዚህ አልፈው ግን ከሂሳባዊ ፍልስፍና ጋር ከሥነ ከዋክብት ጋር በባዕድ አምልኮ ጋር ይያዛሉ ብለው የጻፉ ብዙዎች ናቸው። የተባለውን ሁሉ መዘርዘር አስፈላጊ ስላልሆነ በክርስትናው ዓለም የተሰጠውን ትርጓሜ ብቻ ነው ለመመልከት እንሞክራለን። የመጀመሪያው ትርጉም በቤተ ክርስቲያን ታሪክ ሊቃውንት ዘንድ የሚጠቅሰው ሲሆን፣ እነዚህ ፊደላት በሮም ፓምፔ በሚባል ቦታ ክርስቲያኖች ይኖሩ በነበረበት ስፍራ በአራት ቦታዎች በግድግዳ ላይ ተጽፈው መገኘታቸው ነው። የኋላ ሊቃውንት እነዚህን በክርስቲያኖች የተጻፉ ቃላት ሲመራመሩ ክርስቲያኖች በዘመኑ በነበረባቸው ጫና ምክንያት በድብቅ ስልት በግድግዳዎቻቸው ላይ የጻፉት የአባታችን ሆይ የሚለውን ጸሎት ሲሆን፣ ከመካከል የተለያዩ ሁለት ፊደላት ኤኦ ደግሞ የሚያመለክቱት አልፋና ኦሜጋ የሚለውን የአምላክን ስም ነበር ተብሎ ተጠቅሷል። ይህ በካታኮም ቢኖሩ የነበሩ ክርስቲያኖች ከሮም ወታደሮች ለመሸሸግ እንደፈጠሩት በአሳብ ስዕል እንደተወክለው። የክርስትና አርማ አይነት ድብቅ የሃይማኖት መግለጫ ስልት ነው። በንጉሥ ቆስጠንጤኖስ ዘመን በቀጳዶቅያ የነበረችው ቅዱስ ኤውስጣቴዎስ ውስጥ ቤተክርስቲያን በተሳለ ስዕል ላይ ደግሞ ሳቶር አሬፖን ቴንቶን የሚለው ስም የሦስቱ ሰብአ ሰገል ስም ሆኖ ተጽፎ ተገኝቷል። የላቲን ቋንቋ ሊቃውንት ደግሞ እነዚህ ቃላት በትንቢተ ሕዝቅኤል ምዕራፍ 1 ቁጥር 15-17 እንዲሁም ቁጥር ምዕራፍ 10 ቁጥር 2 ላይ ያለው የእግዚአብሔርን ዙፋን ስለሚሸከሙት ስለ አራቱ እንስሶች የተነገረው ቃል በላቲን ቋንቋ መጽሐፍ ቅዱስ ትርጉም ላይ የተጻፈው ጥቅስ ውስጥ እነዚህ አምስት ቃላት አራቱ፣ ራቲዮ፣ ኦፔሪዮ፣ ቴንት፣ ሳቶር የሚሉት እንዳሉበት ያስረዳሉ። በእርግጥም ይህ ከሆነ የእግዚአብሔርን ዙፋን ተሸክመው የሚይዙት አርባይቱ እንስሳን በሚመለከት ኃይለ ቃል ላይ ያሉ ስሞች የእግዚአብሔርን ዙፋን የሆነ መስቀሉን ከጌታ ጋር የሚሸከሙት ችንካር በዚህ ስም መጠራታቸው አስደናቂ ምስጢር ያለው ያደርገዋል። መቤታችን የጸለየችውን ጸሎት ያካተተው መጽሐፈ ባርቶስ በአምስቱ ችንካሮችህ አምልሃለሁ ብሎ የችንካሮችን ስም ከዘረዘረ በኋላ አምሄለከ በአርባዕቱ እንስሳከ መንፈሳውያን እለ አንበለ ሥጋ እለ ይጸውሩ መንበረከ፣ ዙፋንን በሚሸከሙ ያለ ሥጋ መንፈሳውያን በሆኑ በአራት እንስሳዎችህ አምልሃለሁ የሚል ጸሎት ማስከተሉን ከዚህ ጋር ማገናዘም እንችላለን። ሌላው የላቲን ቋንቋ ሊቃውንት ምልከታ ደግሞ ቃላቱን ወደ ጎን በማንበብ ትርጓሚውን ማብራራት ነው። በዚህም መሰረት የአምስቱ ቃላት ጥምረት ዘ ሳውር ዊዝ ሺዝ ፕላቭ ሆልድስ ዊዝ ፐርፐስ ዘ ዊልስ ዘር ዘሬውን እርፉን የሚጨብጠው በምክንያት ነው የሚል ትርጓሜ እንደሚሰጥ የአብራሩ ሲሆን፣ ቅዱስ ሄሬኔዎስ በዮሐንስ ወንጌል ምዕራፍ 4 ቁጥር 37 ላይ ያለውን አንዱ ይዘራል አንዱም ያጭዳል የሚለውን ቃል ይዘው ለተነሱ የዛ ዘመን መናፍቃን መልስ ሲሰጥ ይህንን አገላለጽ በላቲኑ ቃል በቃል እንደተጠቀመ ተገናዝቦ ተቀምጧል። ቀጣዩን በቀጣይ ክፍል እንመለከተዋለን። ወስባት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክቡር ይቆየን።